የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመር። ዋና ዋናዎቹን በቅድሚያም መንግስት፣ መከላከያውን ወደ አንድ ማዕከል ሊሰበስብ ቅድመ ያዙ ተነገረም። ይህንን ለማከናወን ደግሞ ቀነ ገደብ ተቀምጧል ተብሏል። በቀዳሚነት የምንመለከተው ጉዳይ ይሆናል። የብልጽግናው መንግስት ተራበን በሚል የወጡ ተማሪዎችን መግደሉን ተማሪዎቹ ገለጹም። በተለያዩ መስኮች በአገዛዙ ላይ የሚቀርበው ተቃውሞም እንደቀጠለ ይገኛል። ሰሙታላችሁ። የሻዕቢያው ሚኒስትር በብልጽግና አምባሳደሮች ላይ ተሳልቋል። የሻዕቢያው ሚኒስትር የብልጽግና አምባሳደሮችን የፈጠራ አቅም የሌላቸው ብልህነትም የጎደላቸው በማለት ነው የተቸቸው። ከሰሞኑ የጠቅላይ ሚኒስትር ዐቢይ አህመድ አምባሳደሮች በተለያዩ ሀገራት ሆነው አንድ አይነት የትዊተር መልእክት ሲያሰራጩ መሰንበታቸው ይታወቃል። እንመለከተዋለን። በኢትዮጵያ ሌላ ጦርነት እንዳይጀመር አደራዳሪ አካላት እንዲያስቆሙ ዓለም አቀፉ ተቋም ጠየቅም። ጠቅላይ ሚኒስትሩ በቅርቡ ያደረጉትን ንግግር ዋቢ አድርጎ ማሳሰቢያ የሰጠው ሂውማን ራይትስ ዎች ነው። ሌላኛው መረጃችን ነው። በኬንያ ሁለት ውሳኔዎች ተላልፏል። የመጀመሪያው የሀገሪቱ የውጭ ጉዳይ ሚኒስትር ከወደብ አልባ ጎረቤቶች ጋር በተያያዘ ያደረጉት ንግግር ነው። ሌላኛው ደግሞ ኢትዮጵያንና ኤርትራውያን ስደተኞችን የተመለከተም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። መንግስት መከላከያውን ወደ አንድ ማዕከል ሊሰበስብ መሆኑ ተገለጸም። ይህንን ለማከናወን ደግሞ ቀነ ገደብ መቀመጡ ተነግሯል። ፊልድ ማርሻል ብርሃኑ ጁላና ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ባደረጓቸው ንግግሮች በአማራና በኦሮሚያ ክልሎች የሚካሄዱ ጦርነቶች የጽንፈኞችና ሽብርተኞች የሚሏቸው ታጣቂ ኃይሎችን እየደመሰሱ ስለመሆናቸው መግለጻቸው ይታወቃል። በተደጋጋሚ ለአንዴና ለመጨረሻ ጊዜ እንደመሰሳለን በሚልም እየተዋጓቸው እንደሆኑ ሲገልጹ የሚታወስ ነው ጄኔራሎቹ በተከታታይ በሰጧቸው ማብራሪያዎች ሸኔና ጽንፈኛውን ገድለን ጨረስን፣ የቀሩ አመራሮችን እያሰስን ነው በሚል ሲናገሩ ይደመጣሉ። ባሳለፍነው ነሐሴ በነበረው የመከላከያ አመታዊ ግምገማ ላይ ደግሞ ፋኖና ኦላን አጥፍተናቸዋል፣ የቀሩን አመራሮቹ ናቸው። አመራሩ ባለመጥፋቱም አሁን በህይወት ያለ መስሎ እየተንቀሳቀሰ ነው። የቀረን ፋኖ 8 ሺ የማይሞላም የኦሮሞ ነጻነት ጦር ደግሞ ከ4 ሺ የማይበልጥ ነው። በሁለት ዓመት ውስጥ በተካሄደ ውጋም 54 ሺ ፋኖ 41,000 የኦሮሞ ነጻነት ሰራዊት ላይ ኪሳራ ድርሰናል የሚል ሪፖርት አቅርበው መወያየታቸውን መዘገባችን ይታወሳል። ይህንን ሁሉ እየገለጹም ለአንዴና ለመጨረሻ ጊዜ እንደ መስሳለን ብለው እየተናገሩም እስካሁን እየተዋጉ ያሉት ብልጽግናዎች ከዚህ በፊት ከአማራም የሆኑ ከኦሮሚያ ክልል ጦርነቶች መከላከያ ሰራዊቱን አስወጥቶ ለሌላ ስምሪት ለማዘጋጀት የሚያስችል ቀነቀጠሮ ሲሰጡ ቆይተዋል። አሁን የተሰማው መረጃ ደግሞ ተመሳሳይ ይዘት ያለው ሲሆን ከሳምንታት በፊት የታቀደ እንደነበር ታውቋል። ከታሳ ሳስ 2018 ጀምሮ የመከላከያ ሰራዊቱን ከአማራና ኦሮሚያ ክልሎች የማስወጣት እቅድ መያዙን አንድ ወታደራዊ መኮንን ለጣቢያችን ይናገራሉ። ከጂኦ ፖለቲካዊ ኩስምና ወደ ተስተካከለው ቁመና በሚል ርዕስ ከመካከለኛ ወታደራዊ አመራሮች ጋር የተደረገን ውይይት ዋቢ አድርገው የሚያብራሩት አዛዡ የመከላከያ ሰራዊቱን ከአማራና ኦሮሚያ ክልሎች እንዲወጣ ለማድረግ እንድንሰራ ታዘናል ይላሉ። በዚህም ሰራዊቱ እስከ ህዳር 30 ባሉት ሳምንታት የፋኖና የኦሮሞ ነጻነት ኃይሎች ላይ የመጨረሻ የተባለውን ዘመቻ ሂዶ ሲያጠናቀቅ የክልል የጸጥታ ኃይሎች እንዲረከቡት ይደረጋል በሚል እቅድ መያዙንም ያክላሉ። በሁለቱም ክልሎች የተሰማራውን ሰራዊት ወደ ማዕከሎች በማሰባሰብና ና ወታደራዊ ስልጠናዎችን በመስጠት ፕሮፌሽናል እንዲሆን ማድረግ ይገባል የሚል እቅድ እንደተያዘለትም ታውቋል። ይህን ለማድረግም ለክልል የሚሊሻ የፖሊስና ና የጸጥታ ቢሮዎች መመሪያ እንዲወርድ ድጋፍም እንዲደረግ ተወስኗል ብለዋል። ከዚህ ጎን ለጎንም ሰራዊቱ የሚያስፈልጉትን ትጥቆችና የጎደሉትን ተተኳሾችን እንዲያሟላ ይደረጋል መባሉን የሚናገሩት ከፍተኛ አዛዡ በቅርቡ በጀነራል አለምሸት ደግፌ መሪነት የተደረገ ምርመራም ሰራዊቱ ለመዋጋት የሚያስችል የሞራል ዝግጁነት እያጣ ነው የሚል ድምዳሜ እንዲያስ ስለማድረጉም አንስተዋል። ከዚህ ባሻገርም የጦር መሳሪያ ሸመታው እንዲገታናም መገጣጠምና ማምረት በሀገር ውስጥ በብዛት እንዲካሄድ ተወስኗል ሲሉም ነው የገለጹት። ቀደም ሲል ባሰራጨነው ዘገባም መከላከያው የ40 ሚሊዮን የጥይት ጉድለት እንደገጠመው መዘገባችን የሚታወስ ነው። የብል ጽግናው መንግስት ራበን በሚል ወደ አደባባይ የወጡ ተማሪዎችን መግደሉን ተማሪዎቹ ገለጹ። በተለያዩ መስኮች በአገዛዙ ላይ የሚቀርበው ተቃውሞም እንደቀጠለ ነው። ከሰሞኑ በአሽከርካሪዎች፣ በመንግስት ሰራተኞች፣ በተለይም ደግሞ በተማሪዎች በዩኒቨርሲቲዎች የተቀሳቀሱ ተቃውሞዎች መነጋገሪያ ሆኖ ሰንብቷል። የብል ጽግናው አገዛዝ ደግሞ እነዚህን ተቃውሞዎችን ለማፈን የጸጥታ አካላቱን ስምሪት መስጠቱን መዘገባችንም የሚታወቅ ነው። በበርካታ ዩኒቨርሲቲዎች የተነሳው ጥያቄ ደግሞ በትምህርት ሚኒስትሩ ብርሃኑ ነጋ በኩል የተዋወቀውን አንድ ተጨማሪ አመት ትቆያላችሁ ከሚለው ጉዳይ ጋር የተያያዘ ነው። በደባርቅ ዩኒቨርሲቲ ባሳለፍነው ሐሙስ የተቀሰቀሰው ሰላማዊ ተቃውሞ ደግሞ ከሌሎች ዩኒቨርሲቲዎች ለየት ያለ መልክ ያለው ነው። ራበን የሚል የተማሪዎች ጥያቄ መነሳቱን ተከትሎ ግን የብልጽግናው የጸጥታ ኃይሎች የወሰዱት እርምጃም ተማሪዎቹ ላይ በቀጥታ መተኮስ ሆኗል። አንድ ጉዳዩን በቅርበት የሚከታተሉ ሰው ቢያንስ ሁለት ተማሪዎች በብልጽግና ኃይሎች በጥይት ቆስለው ወደ ሕክምና ተቋማት ቀናት መወሰዳቸውን እንደገለጹልን መዘገባችን ይታወሳል። ይህ ተቃውሞ በተደረገ በማግስቱ ተማሪዎች ሆነ አመራሮቹ በጠሩበት መድረክ ላይ የተገኙ የዩኒቨርሲቲው ተማሪዎች ደግሞ በዚህ የአገዛዙ የጥይት እርምጃም ባዶ እጃቸውን የወጡ ተማሪዎችን መግደሉን ገልጸው ለመማር መጣን እንጂ ለመገደልማም ጫካ እንቀር ነበር ሲሉ ተደምጧል።

የሃይማኖት አባቶች ጭምር በተገኙበትና የመንግስት ባለስልጣናትን በታደሙበት በዚህ መድረክ ላይ የሚሞግቱ የብልጽግናው መንግስትንም የሚጠይቁ ድምፆች እንዲህ ባለመልኩ እየተጠናከሩ መጥቷል። አሽከርካሪዎች ሞጆ አካባቢን ጨምሮ በኮቴ ክፍያ መማረራቸውን ተከትሎ አንከፍልም የሚል ድምፃቸውን ባለፉት ተከታታይ ቀናት ማሰማታቸው ይታወቃል። እንዲህ ያሉ ሰላማዊ ተቃውሞች የሚያስበረግጉት አገዛዙ ደግሞም የሚወስደው እርምጃ ልክ እንደ ደባርቅ ዩኒቨርሲቲ ሁሉ መግደልን፣ ማስፈራራትን፣ ማሰርን ነው። የሰላማዊ የፖለቲካ እንቅስቃሴዎችን መሳሪያ ሳይሆን ማይክን፣ ብዕርን ያነሱ ጋዜጠኞችን ማሰር፣ መግደል፣ ማፈንና ማሳደድ ላይ የተጠመደው አገዛዙ የጦርነት ሁነትን አብዝቶ የሚሻም ሆኗል። ለዚህም ነው ከሰሞኑ የኦፌኮ መረራ ጉዲናም ሰላማዊ ትግል ተሳዶ ወደ ጫካ ገባም ተስፋ የቆረጡ በመቶዎች የሚቆጠሩ ወጣቶችም በተለይ በአማራና ኦሮሚያ ክልል ወደ ትጥቅ ትግል ሄዱ ሲሉ መናገራቸው።

የሻዕቢያው ሚኒስትር በብልጽግና አምባሳደሮች ላይ ተሳለቁም። የሻዕቢያው ሚኒስትር የብልጽግና አምባሳደሮችን የፈጠራ አቅም የሌላቸው፣ ብልህነት የሚጎደላቸው በሚልም ገልጸዋቸዋል። ሰሞኑን የአብይ አህመድ አምባሳደሮች በተለያዩ ሀገራት ሆነው አንድ አይነት የትዊተር መልእክት ሲያሰራጩ መሰንበታቸው ይታወቃል። ከአንድ ቦታ በአንድ ሰው የተጻፈ የሚመስለውናም ወይዘሮ ደሚት አምቢሳ ከጣሊያን፣ መኩሪያ ጌታቸው ከኮንጎም፣ ከበደ በየነ የተባሉ አምባሳደሮችና ሌሎችም ከሌሎች መሰሎቻቸው ጋር በመሆን ያሰራጩት አንድ አይነት መልእክት ስለ ኢትዮጵያና ኤርትራ ወቅታዊ ግንኙነት የሚያትት ነው። ሁለቱ ሀገሮች ከ2010 ዓ ም በፊት የነበሩበትን ጦርነትና ጽፍ በማስታወስ ይህንን በማስቀረት ግን ኢትዮጵያን በ2018 በብዙ እየሰራች እንደሆነ ይገልጽና ኢትዮጵያ ወደብ እንደሚያስፈልጋት ያትታል። ከእነዚህ አምባሳደሮች በተጨማሪ የተለያዩ ኤምባሲዎች በይፋዊ የማህበራዊ ገጻቸው ላይ ተመሳሳይ ይዘት ያለው መረጃን እያሰራጩም ናቸው። ኤምባሲዎች የሚያሰራጩት ጽሁፍም ተመሳሳይና ከአንድ ቦታ የተዘጋጀ ሲሆን የኤርትራ የውጭ ጉዳይ ፖሊሲ የኢሳያስ አስተምሮ ላይ የተመሰረተ ነው ኢሳያስ አስተምሮ ደግሞ ኢትዮጵያን ሰላም መንሳት የሚል ነው በማለት የሚቀጥል ነው። ይህንንም በአሜሪካ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲም የፑንትላንዱ ቆንስላና መሰል ተቋማትም ይጋሩታል። የእነዚህን አካላት አስተያየት ያያያዙት የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀልም በማፌዝ ነው ምላሽ የሰጡት። የብልጽግና በቀቀኖች ትዕይንት ሲሉ የጠሩት ይህንን ጽሁፍ ያሰራጩት ግለሰቦችና ተቋማት የራሳቸው ሀሳብ የሌላቸው በማለት ማጣጥለዋቸዋል። ከዋናው የውጭ ጉዳይ መስሪያ ቤት ተጽፎ የተሰጣቸውን አስተያየትና ተመሳሳይ ስክሪፕት እንደገና የሚያስተጋቡ የስም ማጥፋት ዘመቻም የሚያካሂዱ ብልህነት የሌላቸው በማለትም ነው የሚገልጹት። የማነ ገብረ መስቀል ይህንን ዘለፋ የጻፉት ከጥቂት ዓመታት በፊት የጠቅላይ ሚኒስትር አብይ አህመድ ፎቶን የገጽ መለያቸው ወይም ፕሮፋይል ፒክቸር አድርገ በት በነበረው የትዊተር ወይም ኤክስ አድራሻቸው ላይ ነው። በዚሁ ማብራሪያቸው የማነ ገብረ መስቀል የኢትዮጵያው ገዥ ብልጽግና ፓርቲ የባህር በርን ከማግኘት አልፎም ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለትም ይከሳሉ። የማነ ባለፉት ሁለት ዓመታት በኢትዮጵያና ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ የሚገኘው ብልጽግና ፓርቲ ብቻ ነውም ብለዋል። ለዚህ ችግር መፍትሄው ደግሞ በቅን ልቦና ዓለም አቀፍ ሕግና የጎረቤት ሀገራትን የግዛት አንድነት ላሉ በዓላይነትን ማክበር ነው ይላሉ። ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ ከሰባት ዓመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን እየሚያበስር ነበር ያሉት የማንም፣ ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፊነት ፖሊሲዎች ሁሉ በመከተል ስምምነቱ በቀጠናው ላይ አሰፍኖ የነበረውን መረጋጋትና ትብብር አክሽፎታል በማለት ወቅሰዋል። የማን አያይዞም የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜት ለማነሳሳትና በመገናኛ ብዙኃን አማካኝነት የሚያደርገው ዘመቻ ተጠናክሮ ስለመቀጠሉም ጠቁሟል። በኢትዮጵያ ሌላ ጦርነት እንዳይጀመር አደራዳሪ አካላት እንዲያስቆሙ አለም አቀፉ ተቋም ጠየቅም። ጠቅላይ ሚኒስትሩ በቅርቡ ያደረጉት ንግግር ዋቢ አድርጎ ማሳሰቢያ የሰጠው ደግሞ ሂማን ራይትስ ዎች ነው። በሰሜን ኢትዮጵያ ዳግም ጦርነት ከመቀስቀሱ በፊት ሁሉም የፕሪቶሪያው ስምምነት አደራዳሪ አካላትና ዋነኛ የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡም ተቋሙ ጥሪ አቅርቧል። የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ በተመለከተ ጦርነት ሊከፍትብኝ ነው በሚል አንዱ ሌላኛውን በተደጋጋሚ ሲከሱና ለአለም አቀፉ ማህበረሰብ አይቀርብም በየፊናቸው የክስ ጥሪን ሲያቀርቡ መቆየታቸውን ተከትሎም ደም አፋሳሹ ጦርነት ዳግም ሊቀሰቀስ ይችላል ሲልም አለም አቀፉ የሰብአዊ መብቶች ተሟጋሽ ድርጅት አስጠንቅቋል። መቶ ሺዎች ለርቄት የዳረገውና የጦር ወንጀልን ጨምሮ ሌሎች አስከፊ የሰብአዊ መብት ጥሰቶች የተፈጸሙበትን ይህንን ጦርነት ዳግም እንዳያገረች ጦርነቱ ከመቀስቀሱ በፊት ሁሉም የፕሪቶሪያው ስምምነት ዋነኛ ዋስትና ሰጪዎች ነም የኢትዮጵያ አጋሮች አፋጣኝ ምላሽ እንዲሰጡበትም ተቋሙ ጥሪ አቅርቧል። ሁማን ራይትስ ዎች የአፍሪካ ህብረት የፕሪቶሪያው የሰላም ስምምነት እየተጣሰ መሆኑን በይፋ መግለጽ እንዳለበትም ገልጿል። የተባበሩት መንግስታት ድርጅት በኢትዮጵያ መንግስት ተጽዕኖ አለም አቀፋዊ የሰብአዊ መብት ጥሰት መርማሪ ኮሚሽን የጊዜ ቁይታ እንዲያበቃ በማድረግ መንግስት ጥሰቶቹን በራሱ የፍትህ ስርዓት እንዲያይ ከሁለት ዓመት በፊት ወስኖ ነበር ያለው ድርጅቱም፣ የኢትዮጵያ መንግስት ግን በጦርነቱ በደረሱ ጥሰቶች ላይ የጀመረው የፍትህ ሂደት ወደፊት ሊራመድ ያልቻለ ብሎታል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ባደረጉት ንግግር ህወሀት ለክልሉ የሚመደበውን በጀት ለጦር መሳሪያ ግዢ እያዋለው ነው ሲሉ መናገራቸውን የጠቀሰው ተቋሙ ህወሀት ከኤርትራ ጋር ጥምረት በመፍጠር በኢትዮጵያ ላይ ጦርነት ለመክፈት እየሰራ ነው በሚል መናገራቸውን ተከትሎ በኢትዮጵያና ኤርትራ መካከል ያለው ውጥረትም እየተባባሰ መምጣቱ ተጠቁሟል። ለጉዳዩ ቅርብ የሆኑ የዲፕሎማት ምንጮችና ተንታኞች በሁለቱ ሀገራት መካከል ያለው አለመግባባት በጊዜ መፍትሄ የማገኝ ከሆነ ውጥረቱ እየተባባሰ መጥቶ ጦርነት ስም ከሆነም መመለሻ በሌለው ሁኔታ ወደማያባራ የግጭትና የጦርነት ቀውስ ውስጥ ሊከተው እንደሚችል ማስጠንቀቃቸውን አስታውሷል። ዲፕሎማሲያዊ አማራጮችን ለመጠቀምና ግጭቶችን ለማብረድ ጊዜው አሁን ነው ያለው ሂውማን ራይትስ ዎች። በመሆኑም የፕሪቶሪያ ስምምነት ዋነኛ ዋስትና ሰጪዎች የአፍሪካ ህብረት፣ ኬንያም፣ ደቡብ አፍሪካና አሜሪካ እንደዚሁም ሌሎች የኢትዮጵያ አጋሮች በቀጠነው ዳግም ጦርነት እንዳይቀሰቀስና በሰሜን ኢትዮጵያ ጭካኔ የተሞላበት ተጨማሪ የሰብአዊ መብት ጥሰት እንዳይፈጸም በአፋጣ ምላሽ እንዲሰጡ ጠይቋል። በኬንያ ሁለት ውሳኔዎች ተላልፏል። የመጀመሪያው የሀገሪቱ የውጭ ጉዳይ ሚኒስትር ከወደባል ባጎረቤቶች ጋር በተያያዘ ያደረጉት ንግግር ነው። ሌላኛው ደግሞ ኢትዮጵያውያንና ኤርትራውያን ስደተኞችን የተመለከተም። በቅርቡ የኡጋንዳው ፕሬዝደንት ዩዌሪ ሙሴቬኒ ሀገራቸው የህንድን ውቅያኖስ የመጠቀም መብት አላት ብለው ኡጋንዳ በኬንያ ሞምባሳ ወደብ በኩል ከህንድ ውቅያኖስ ከታገደች ወይም ደግሞ ከውቅያኖስ የሚኖራት ተደራሽነት እንደ መብት ሳይሆን እንደልዩ ጥቅም የሚታይ ከሆነ ጦርነት ሊቀሰቀስ ይችላል በማለት መግለጻቸው መነጋገሪያ ነበር የሆኖ ሆኖ ከዚህ ጋር በተያያዘም የኬንያ የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲም ሀገራቸው ወደ ባልባ የሆኑት ኡጋንዳ ደቡብ ሱዳን፣ ሩዋንዳ እና ቡሩንዲም የባህር በር እንዲያገኙ የማድረግ ግዴታ እንዳለባት ለሀገራቸው ፓርላማ ከትናንት በስቲያ በሰጡት ማብራሪያ ላይ ገልጸዋል። የአፍሪካ ህብረት ቻርተርን ጨምሮ ወደ ባልባ ሀገራትን የሚመለከቱ ዓለም አቀፍና ቀጠና ህግጋትና ግዴታዎች አሉ ያሉት ሚኒስትሩ ኬንያ ለወደ ባልባ ሀገራት ያሉባትን ግዴታዎች እንደማትቀይር ማረጋገጫ ሰጥተዋል። ኬንያ በባህር በር ሳቢያ ከኡጋንዳ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላትና በሁለቱ ሀገራት መካከልም ወታደራዊ ውጥረት እንደሌለ

ሙዳባዲ ይህንን ያሉት ደግሞ አንድ የፓርላማ አባል ኡጋንዳ በደቡብ ሱዳን፣ በሩዋንዳም፣ በዲሞክራቲክ ሪፐብሊክ ኮንጎ፣ ሶማሊያና ቡሩንዲ ነበራት ካሉት ወታደራዊ ጀብደኝነት ታሪክ አንጻር የህንድ ውቅያኖስን በኃይል ለመቆጣጠር እንደምትፈልግ በቅርቡ ለገለጸችው አቋሟም ኬንያ ምን እርምጃዎችን እየወሰደች ነው? በማለት ለቀረበላቸው ጥያቄ ምላሽ ሲሰጡ ነው። ይህ በእንዲህ እንዳለ የኬንያ ከፍተኛ ፍርድ ቤት የሀገሪቱ መንግስት አዲስ ጥገኝነት የሚጠይቁ ኢትዮጵያውያንና ኤርትራውያን ስደተኞችን በስደተኝ ማንነት መመዝገብ ለማቆም ባለፈው ዓመት ሐምሌ የወሰነውን ውሳኔ ዛሬ በሰጠው ትዕዛዝ ማገዱ ሰምቷል። ከፍተኛ ፍርድ ቤቱ የሀገሪቱን መንግስት ውሳኔ ያገደው ውሳኔው የሀገሪቱን ህጎች የሚጥስ ሀገሪቱ ግዴታ ከገባችባቸው ቀጠናዊና ዓለም አቀፋዊ ህግጋት ጋር የሚቃረን እንደዚሁም በጥገኝነት ጠያቂዎች መካከል አድሏዊነትን የሚፈጥሩ ውሳኔ እንደሆነ በማብራራት ነው። ፍርድ ቤቱ ውሳኔውን ያገደው የሀገሪቱ የሰብአዊ መብት ተሟጋሽ ድርጅቶችና ህግ ተቋማት የኬንያ መንግስት ከሁለቱ ሀገራት ወደ ሀገሪቱ ገብተው ጥገኝነት የሚጠይቁ ስደተኞችን መመዝገብ ማቆሙን በመቃወም የመሰረቱትን ክስ ከመረመረ በኋላ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን ችር